ሰላም ሰላም ዲናችሁ በእያላችሁ በጡል ነገር ስራው ነው አሸይና አሸይን አንድ የላችሁ ሙኝላችሁ አለ ቤዝች ስትከውን ዱሉ ማዳች ላይክ እና ሼር ያደረጋችሁ ሐሳቦቻችሁን ለብዙዎች አከፍሉ ለዚህን ኮልብ አመሰግናችኋለሁ። ዛሬ ወደ ይዘናችሁን ዞላችሁ ይመጣ ነው እንግዲህ እኔ ነኝ ያየ ይቀጣ የሆነ የጌታቸው ረዳ የአልጀዚራው ቃለ ምልልስ ነው። ይሄ ቃለ ምልልስ አሁንም አነጋጋሪነቱ እንደቆጠለ ነው። እንግዲህ የኢትዮጵያ ፖለቲከኞች እዚህ አገር ውስጥ የለመዳችሁት መንደሬ ፖለቲካ አለ። ይሄ መንደሬ ፖለቲካ የነኮሌዘር አይናችንን አጥፍቶ እጃችንን ቆርጠን እጃችን አይናችንን ቆርጠው ጆራችንን ቆርጠው የምትሉት የጭፍጭፍ የሐሰት ትርክት የመጎዳደል ፖለቲካ አለ እችን መንደሬ ፖለቲካ ይዛችሁ በድፍረት ወደ አለም አቀፍ ሚዲያዎች ትሄዳላችሁ ከዛ በኋላ ውርደታችሁን ተኮናንባችሁ ትሞጣላችሁ እች መንደሬ ፖለቲካ ይዛችሁ ከቀበሌ አትውጡ እኔን ያየ ይቀጣ ነው ለማንኛውም ጌቾ እንኳን እግዚአብሔር አተረፈ በሉልኝ እስቲ ኮሚኒቲ ላይ ጌቾ እንኳን እግዚአብሔር አተረፈ ይሄ መንደሬ ፖለቲካ እኮሌ የገሎ እኮሌ ጨፍጭፎ እኮሌ አጥፍቶ እኮሌ አሳዶ እኮሌ ቆንጥጦ እኮሌ ጎርፎ ይሄ የመንደሬ ፖለቲካ ነበረ። እዚ አገር ላይ ፌሞስ እና ዝነኛ ያደረጋቸው እነ ትሎ መናገር ፈረንጅ፣ እናንተ ልታት ልታታልሎ አትችሉም። እንኳን የተናገራችሁት የተፋችኋት እያንዳንዱ ቁርቻት ቆርቶ በድብቅ የቆረጻቻት ያወራችኋት እያንዳንዱ ፎሳችሁ ፎሳችሁ መረጃ ይኖራል። ሞሳድ ፎሳችሁ መረጃ ይኖራል። ኤፍቢይ ሲይኤ፣ የፎሳችሁ ተደውቃቸው ፎሳችሁ መረጃ አለ፣ ዶኩመንት አለ። ስለዚህ እነሱ አውቆ ከተው ነው የነሱ ሎሌ የነሱ ባሪያ ከሆናችሁ ልክ የድሮ አህዋት አይነት ነገር ከሆናችሁ ሁሉ ኃጢአታችሁ ይሰረይላችኋል ይቁርት ይባላላችሁ። ያለ ብለዛ ከነሱ ፈቃድ ውጭ ለመንቀሳቀስ የምትሞክሩ ከሆነ እውነቴ ነው። ሙላችሁ ሆሳችሁ ዶኩመንት አላችሁ። እና እውነቱን ለመነጋገር የብዙ ኢትዮጵያን ፖለቲከኞችን ሀሞት የቆረጠ ከዚህ በኋላ አፌን ብከፍት ወጣ ብዬ ከሀገር ውጭ

ተኮርኩሞ በወቃኝ ነው የወጡ ሌሎቻችሁ ምን ልትሆኑ ነው? ፌንት ልትበል ነው? እዛው መድረኩ ላይ እነዚህ ቅር ላቸው ኢትዮጵያ ውስጥ የአፋችሁ መውጫ የእኛ ብሔር ይህ እንዲሆነው የእኛ ብሔር ተጎርፈው የእኛ ብሔር ተሰድ የእኛ ብሔር ከመቶ ዓመት የእኛ ብሔር ከሺህ ዓመት በፊት ኢትዮጵያ ውስጥ ቀይ ነው ፖለቲካ ይባል ኢትዮጵያ ፖለቲካ እንጭ ቀይ ነው። ሌላ ምንም ምንም አንድ ሀሳቢን አንድ የእኛ ብሔር የዛሬ አንድ ሺህ ዓመት እርቦት አንጀቱ ታጥፎ አንጀቱ ታጥፎ የእኛ ብሔር የዛሬ አንድ ሺህ ዓመት በፊት አስተውሳለሁ። ማክሰኞ ከሰዓት ነው እንደዚህ ብሎ ተረት ይነግሯል ህዝቡ። ከዛ ህዝቡ ለጢቃ ይዛችሁም ቢቢሲ ጋር ሲኤንን፣ ሲኤንን የፈለገ ቢቢሲ፣ እነዚህ የውጭ ሚዲያዎች ለእውነት የቆመ አይደሉም በነገራችን ላይ ነገር ግን ከነሱ ፈቃድና ትዕዛዝ ውጭ ካፈኖገትከ እንኳን የተናገርከው እያንዳንዳ ዶኩመንት ቀርቶ የተነፈሳው የተነፈስከው የቆረጠምከው ጥሬ የፈሳው ፈስ ከነ ማስረጃ አላቸው። እና እባካቸው ለሌላ ጊዜ ጌቸናየ ይቀጣ ሙላቸው እዚህ እዚህ ምትፈግሩን ዓይነት ነገሮ መሰላችን? አማርኛ አይሰሙም፣ ትግርኛ አይሰሙም፣ ኦሮምኛ አይሰሙም፣ ሶማሌኛ አይሰሙም፣ አፋርኛ አይሰሙም። እውነት እንት ነው የማትሰማ እነሱ እያንዳንዳ ዶኩመንት አላቸው። እያንዳንዳ ለነሱ የማትመጭ አሁን ጌቸ እኔኑ ሊያፋጠጡ ስለምንድን እውነቱ ፍላጋ መሰላችን? አይደለም ጌቸ ከህወሀት ፍቃድ ውጭ ስለወጣች ህወሃት ደግሞ የጡት አባቷ እንሷ አባቷ የሆነችው አሜሪካና አውሮፓ ነች። ህይወቷ እንዲራዘም ስለሚፈልግ የጌቻ አካሄድ የህወሀትን ጉሮሮ ሲጥ ስለሚያደርግ ጌቻውን አንገጥ አስደፉት ኮርኩሞ ዞር ለማድረግ ነው። ጌቻችን አታውቂም፣ መረጃ የለሽም። ከአውሮፓ ከአሜሪካ ህወሀት ያለውን ድጋፍ አታውቅም። የዓለም ሚዲያዎች ለህወሀት የሚያደርጉትን ድጋፍ አታውቅም ነው አብጦሽ ነው የሄድሽው። አልጀዚራም ቢሆን እወጣዋለሁ ቢቢሲ ብለህ ነው ወይስ ለህዋሀት ሲኤንኤና ቢቢሲ አልጀዚራ ያላቸውን ድጋፍ አንተ በግሉ ስልክ አይደል እንስታወራ የነበረው በጦርነቱ ጊዜ በግሉ ስልክ ያለሁበት ድረስ ቢቢሲ እና ሲኤንኤን አልመጣም እንዴ? ሾርት ሜሞሪችን ለካ ሎሙን አስታወስክ ባል። ይሄ ከተለመደው ባህል ውጭ ወጣ ብዬ ከሆነ እንደዛ ያፈነገጥኩ እኮ ነው። ህዝቡ ሾርት ሜሞሪ ሊሆን ይችላል። ነገር ግን ቢቢሲ ሲኤንን እና አልጀዚራ አንተ ያለበት ድሮስ መጥተው በተባበሩት መንግስታት ድርጅት የእርዳታ መኪና ቀርጸው ነው የሄዱት። ወሬህን ሲያሽቋልጥና ጭራ ሲቆሉ ነበር ላንተ። ይዛኔ ምን ተገኝቶ? አሁን ምን ተገኝቶ? ስለዚህ ከነሱ ለሌነት ውጭ የሚወጣ የትኛውም ግለሰብ እንኳን መላ ኢትዮጵያን የያዙትን ዶኩመንት አይደለም የደበከውን እያንተን ብቻ ሳይሆን የህዋሃትን ጉዳጉድ ያወጡታል ያወጡታል። ስለዚህ ኦቨራክት አታድርጉ። እቺ የመንደሮ ፖለቲካ እዚሁ በቃላል እና ለአሁኑ እንኳን እግዚአብሔር አተረፈህ። በእውነት በእውነት እንደ አሪፍ ቦክሰኛ ተቆጥቅጣ ተንተባትበህ በቀኝ ብሏል እኮ እሱ እራሱ ሊወጣ ነው እስከ ማለት እኮ ደርሷል እኮ ጌቸው በበቀኝ ነው የወጡት እና ይሄ የዚህ አገር ውስጥ ፖለቲካ እንዳልኳቸው የእነንትና አጎት አክስታ ከአምስት መቶ ዓመት በፊት እንትን የሚባል ሜዳ ላይ ገርፎን፣ ጎሎን፣ ጨፍጭፎን፣ አስለቁሰን ምናምን ልትል ትችላል። አየ ይሰራል፣ እዚህ ይሰራል። ሰርተዋልም ብዙዎቻቸውን፣ መልታ ሚሊዮነር፣ መልታ ቢሊዮነር አድርጓቸዋል። በገንዘብም በዝናም ዝነኞች ናቸው። ኢትዮጵያ ውስጥ ብዙ ገዳዮች፣ አሳዳጆች፣ አጨፋጫፊዎች ዝነኞች ናቸው። ስለዚህ ይሄ ፖለቲካ ግን ከወንደራችን ከቆበላችሁ ውጭ ስትወጣ ይቻላል ወይ ነው ጥያቄ። እውነቱን ለመነጋገር አብዛኛው ይሄ አገር የሚያተራምሰ ከኔ በላይ ሰው የለም የሚል ፖለቲከኛ ውጭ ቢወጣ እኮ ሉንገር እና አንድ ሰው ምንድን ነበር ያለው? እውነቱን ነው። ኤልቲቪ ቤቴሌምን ፈርታችሁ የምትፈረጡት አልጀዚራ ላይ እንዴት ትቆርባላችሁ? እና አይናችን የሚል ፕሮግራም ነበር ድሮ በኢቲቪ መሰረኝ። አሁንም አለ የለም፣ እኔ አላውቅም። አይናችን አሁን ፕሮግራም ቢቀጥል እውነቴን ነው የምልህ፣ አብዛኛ ባለሥልጣን ይፈረጥጣል። አይቀርቡም። አይናችን ላትቀርቡም፣ እንኳን አልጀዚራ ላይ አይናችን የሚለው ዝግጅት ላይ እንኳን አትቀርቡ። ለምን ያነ ጦር ጠንኮር ያለ ጥያቄ ለመመለስ ፈቃደኛ ስለማትሆን እንኳን አልጀዚራ ላይ እና አልጀዚራ እንዲሁም ተንተባትበም ተንተባትበ የጨረሰው ጌቾ ስለሆነ ነው። ሌሎቻችሁ ውሃ ተደፍቶባችሁ አፋፍሰው ነበር የሚያወጣችሁ በአምቡላንስ የለም አንደኛ ጆሮአችሁን ቢቆርጧችሁ እንግሊዝኛ አትሰሙም ብትሰሙም ደግሞ የምትይዙት የምትጨብጡት ነው የምታጡት ብትሰሙም ምላሳችሁም አይታዘዝም አካላችሁም ህሊናችሁም አይታዘዙላቸው ለምን ምንድር የፖለቲካ አለምዳቻ የአንተ አጎትኛን ጨፍጭፎን መቼ የዛሬ 168 ዓመት የዛሬ 243 ዓመት ማክሰኞ ዕለት ከሰዓት እንደዚህ ነው። እና ድፍረት በጣም በድፍረት አይሆንም። ደግሞ ፖለቲካ ፖለቲካ በእውቀት ነው የሚሆነ። እና እኔን ያየ ይቀጣ። በእውነት ጌቾ፣ እንኳን እግዚአብሔር አተረፈህ። አንተ ሆነህ ነው፣ አንተ ሆነህ ነው። ተዘርረህም አለመውጣት ፌንቶ በልተህ ውሃ ተደፍቶም አለመውጣት አንተ ሆነህ ነው እውነቱ። ሌሎች አይችልም። ጌቾ፣ እውነቱ ኮንፊደንስ ና ደን ቀላለሁ። ኮንፊደንስ ግን

የኔ ጌታ ወጣ ስትሉ ሌላ ጉዳይ ነው ያለው። ሌላ ዓለም ሌላ ጉዳይ ስ ነው ያለው። አትቸክሉ። እርምት ይሆናቸው በቃ ሌሎቻቸው ከዚህ ተማሩ። እዚሁ ወንደሩ ይበቃችኋል። ቆበሌው ሰፈሩ በዚ ኮብልስቶን ስር እየተሽሎ ከለካቸ የጀበላ ቡና የሚጠጡ እንትነችን እነሱ እንደፈሎጋቸ አሽከርክር ከፍሎጋቸ እንደፈሎጋቸው እንደ ለመዳቸው ለዘመናት እንደኖራቸው ከዚ ውጭ ወጣ ብለን እንደ ሶለጥና አለው ሃርድተክ ሃርድተክ ኮብልስቶን ትበላለህ፣ ሃርድስቶን ነው የምትበላው። እና የማይሆን ነገር ነው የሚሆነው። አይመስለኝም፣ ይሄ ነገር መቆጣጫ ሆኖ ከዚህ በኋላ ትምህርት እንዲሆናቸው ነው። ለመንከር መወደው እኔ ጌቾን የማመሰገኑበት የማደንቁበት፣ እችን ታክል ቅንጣት ጌቾ ወንጀለኛ ነው እንደና አቦይ ስብሀት እንደነ ደብረጽዮን ወንጀለኛ ነው። አይ ከዚህ መንግስት ስለሆነ ከዛ መንግስት የለም። እንደዚህ አይነት አሰራር የለም። ተቀባይነቱ የለም። መቼም ሊታረም የማይችል ጥፋት ነው ያጠፉት። በጉትፎ ለጋላቸው ይሄን ሰውን ሲሞቻችን ላይ ቀርግ ሼር አድርጎም እወዳቸዋለሁ።